አረ፣ ጨረቆቹ አልተቻሉም አልተቻሉም። የተግባር ሰዎች እየሆኑ ነው። ወይኔ ወይኔ ወይኔ! ብሩክ ብሩክ ብሩክ ብሩክ ብስማም ለአይም ያለ ክብር። የእውነት ይሄ ክብር እንዳይለወጥ እንዳይቀነስ። የእውነት አንተ ትለያለህ፣ የእውነት ትለያለህ። በጣም ስጠብቅ የነበረ ቅን ነበረ ዛሬ ማለት ነው። የእውነት የእውነት የሆነ ትልቅ ሰው ነ ትልቅ ሰው ማለት ነው። አንተ ትለያለህ የእውነት ብቻ ሁሉም ነገራችሁ ያሰባችሁት ሁሉ እንደፈለጋችሁት ይሆንላችሁ፣ እናንተ በፈለጋችሁት መንገድ ይሄድላችሁ እና ጨረቃ ፋሚሊ ማርታ ፋሚሊ ማለት ነውና ማርታ ኢትዮ ፋሚሊዎች እንዴት ናችሁ? ለይ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብር ይስፋ ለመድኃኔዓለም። የኔ ምርጦች፣ የኔ ውዶች ስወዳችሁ በእናታችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረሳችሁን እንዳትረሳችሁ የሃይሚና የብሩክ ፍቅር ስለምናችሁ በሃይሚና በብሩክ ፍቅር እያልኩ ይህ ቪዲዮ እስከ መጨረሻው አዳምጦ ተከታተሉት። ማነው እንደኔ እስኪ ዛሬ ኮሜንት ላይ ደስ ያሉ ማለት ነው ና እስኪ ደስ ያለው ላይክ ያርግልኛል። ቢያንስ በዚህ ነው አሙሼና ጋሽዬ ስለተገናኙ በዚህ ቪዲዮ መቶ ላይክ እፈልጋለሁ መቶ መቶ መቶ መቶ ካላደረጋችሁ ድንቅ አይሚነብሩ ግን እውነት አትወዷቸው ማለት ነው እና መቶ መቶ ላይክ ፈልጋለሁ። ብዙ ብቅምን ብዬ የሚገራቸው መቶ ቴኔጅ ነው ግን ገና ፌመስ አይደለሁም ማለት ነው እና ያው እኔ ግን ዘንድሮ ትውውቅ በዝቷል። የቤተ ዘመዱ ይታያል ጉዱ ትውውቅ ላይ ናቸው እያለ ታላቂ በቅርብ የሆነ ነገር ጠብቆ ማለት፣ በቅርብ የሆነ ነገር ጠብቆ እዛ ማዶ ጭስ እሳት በር የለበት ጭስ አይጨስም። እና የሆነ ነገር አለ በቅርብ ጠብቆ፣ ያለ ምክንያት ትውውቅ የለም ማለት ነው። እያሰባችሁበት ቤተሰብ ማለት ነው። እና ኤኒዌይስ ቀልድ ነው ደግሞ ስደቡኝ ያላችሁ ማለት ነው። ሳ ደምን የምታውቁት እኔ እንዲስል ትላላችሁ ማለት ነው። እና የእውነት ጨረቃዎች ጨረቃ ማለት እንደሰማችሁ ጨረቃ ናችሁ። በቃ እናንተ ብርሃን ፍንቶ ያላችሁ ማለት ነው። በቃ የእውነት ልንገራችሁ ማለት ምን ብዬ ልንገራችሁ። በቃ በጣም ስርዓት ያለው ቤተሰብ በቃ አይሚጋ ብሩኬ፣ ምን አይነት እንጃ፣ ይሄ ምን አይነት አስተዳደግ እንደሆነ አላውቅም። እሙሽ ደግሞ ቆንጆ ሆናን የመጣችው ሹሩባዋን ተሰርታ ምናምን በቃ ሲያምሩ ጋሽና እሙሽ ማለት ነው ደስ ሲሉ በቃ ሲያምሩ ማለት ግን እንትን አይመስሉም። እናት እናትና አባት ከዛ ልጆች፣ ልጅ አይመስሉም ማለት ነው ደስ ሲሉ። ይሁንን ሀይም የመጨረሻ ልጅን የምትመስለው ማለት ነው። እና ልጃቸው ናቸው ግን በጣም ነው የሚያምረው። በቃ በጣም በጣም ነው የሚያምሩት። በጣም ከምላችሁ በላይ ማለት ነው። ያው ጋሽ ብሩክ በጣም ለሰው ክብር አለው፣ ሪስፔክት ያለው ክብር ነው። እና ትናንት እንኳን የሃይሚ እናት እንኳን ሲያገኝ ምሳ በልተዋል። ማዘር ምናምን በቃ ሼም ይዞት ማለት ነው። እና በቃ አንዳንድ ጊዜ በጣም ሰው ከመውደዳችሁ የተነሳ፣ ሰው ከማክበራችሁ የተነሳ ማውራቱ ይጠፋባችኋል፣ እንደዚህ የዛን ሰው የምትወዱትን ሰው እናትና አባት ስታገኙ ማለት ነው። እና ኤኒዌስ በጣም ደስ ይላል ማለት ነው። እና እኔ የእውነት በጣም ደስ ብሎኛል አንደኛ በቃ ደስ ይላል። የምትተዋወቅ ማለት ቤተሰብ ማስተዋወቅ ማለት በጣም የሆነ የተተማመናችሁበት ነገር ስላለ ነው። ትልቅ ደረጃ በቃ የሆነ ጥግ ስትሄዱ ነው ቤተሰብ የምታስተዋወቁት ለሰው። ለምን የምታፍሩበትን ነገር የምታፍሩበትን ነገር አታደርጉም ማለት ነው። እና ለዛ ብሩኬ ደግሞ ይሄን አሳይቷል ማለት ነው። አሳይቷል ማለት ነው። ትናንት ባይሚ አሳይታለች ማለት ነው። ምን ያህል ከእናቱ ጋር አስተዋወቀችው ጋሽና ሞሽ ደግሞ ተተዋወቁ ማለት ነው። በቃ አሁን ብሩክ ስልክ ካላነሳ ካለ እሙሽ ጋር ነው የሚደውል። እሙሽ እንዲያው ልጆ ጠፋ ወዴት ደውሎ ወደት ያውቃል። ልጄም ጠፋች። ብሩክ በቃ በራስ መንገድ ሀያ ሶስት ቅስስር አርግተካል። በቃ ታሰርክ ማለት ነው እና ሄጃም እንደዛ ነው እና እሙሽም ደውላ አረ ልጅ ደውለው ነበር እርስዎ ጋ ምናምን ይባባላሉ ማለት ነው። ያው ሲጣሉም ያስታረቃሉ ማለት ነው። እና ኤሚስ ደስ ብሎኛል ማለት ነው የእውነት በጣም የተግባር ሰዎች በቃ እንዴት የተርመጠመጠ ነገር ላይ የማይገኙ። ጌውነት ምስማ አሁን አብርሽን ባየሁበት አይን ብሩክና የሚንሳይ ምስማ ማለት እንደዚህ አይነት አሁን አብሪሽ አይታችሁታል የሚሰራውን ስራ። እኔን ደግሞ ስታዩት ስርዓት ያላችሁ ነገር ነገር ለስም እንኳን ይጠነቀቃሉ፣ ለገንዘብ ሳይሆን ማለት ለክብራችሁ፣ ለስማችሁ ቤተሰብ ምን ይለኛል የሚለውን ነገር እንኳን በጣም ያስባሉ። ስማርት ናቸው ሀይሚቅና ብሩክ ማለት ነው እና በጣም መጣም እውነት ይሄ ልብህን አይቀየርብህ። አብሶ ለሴት ልጅ ያለ ክብር በኢየሱስ በኢየሱስ። በቃ እናቱን የሚወድሰው ሰው ለሴት ልጅ ክብር አለው። እናቱን የሚወድ ሰው ለሴት ልጅ ክብር አለው ማለት ነው እና አንዳንድ ጊዜ በቃ በሀሳባችሁ የሆነ በቃ አላደለ እግዚአብሔር ሰው ይሰጣችኋል። የእውነት ለመናገር ማለት ነው ና የሆነ ሀይሚ ድለኛ ሽኔ የመሰለ ሰው በቃ በማግኘቶች ማለት ነው በዛ ባየተንከባከብሽ ያይ ያይ ቡቡዬን ብሩኬን ማለት ነው እንጃ ብራ ስማ፣ እኔም ቃላት አጠሪም ኮሜንቱ ብዛቱ በ በጣም የተግባር ሰው የሆነት እስማ በቃ ስታምሩ ምን ብዬ ልንገራችሁ ማለት ነው። እና በቃ ዛሬ ጋሽ ይ ማለች እሙሽም በቃ መሳቅ መንከትከት ነውና የትናንቱ ቪዲዮ ራሱ በጣም ደስ ሲሉ ማለት ነውና የአይሚ እናትም ፏያሩ ናቸው፣ ቀልደኛ ነገር ናቸው። እሞሽም ጋሽም ቀልደኛ ነው። ያው ጋሽም ከብሩጋሁን ጓ እንደ ልጅን በቃ ከሃይሜ ራሱ ሳቅ ነው ሁሉ አቀርና ስና በጣም ታምራላችሁ የእውነት ለመናገር ማለት የሆነ ደስ አለኝ አንድ ላይ ሳያችሁ በቃ ቤተሰብነታችሁ ግብብነታችሁ በጣም ደስ ይላል ብሩክ ለቤተሰብ ለሃይሜ ቤተሰቦች ያለው ክብር ሃይሜም ለአንተ ያላቸው ቤተሰብ ክብር እየእውነት ቃላት ያጥረኛል